ሰላም እንዴት ናችሁ? ዶክተር አብይ ነኝ። ይህን ቪዲዮ እስከ መጨረሻው ብታዩልኝ ደስ ይለኛል። እና የላላችን ነው ከሰርጀሪ ጨርሼ በጣም ደክሞኝ ሲወጣ እኩል እየበሉ ነው ቀጥታ ብላችሁ መስከረም አስር 2018 ዓ.ም ይላል። ኢሊት ባለስኬት ይልና እንደ ድላችን ሆኖ ጀግናን በማንኳሰስ ሰነፍን በማወደስ እንቁዎችን በማናናቅ የሚሰሩትን አኩሪ ተግባር በመደበቅ ዝንበላችሁ ሰሞትሽ ጥበብ ፈጠራቸውን በመንጠቅ በማናናቅ በማሸማቀቅ ያሳለፍነው ዘመን ሊያሳምመን ሲያሳምመን ኖሯል። እንዴት እንደምታዛዝን የምር ወይ ኒ እግዚአብሔር ሰርጀሪ ተሰርች ህፃናትና እሺ ምን አይነት ዞን እውነት የህፃናትን ህይወት የሚያስቀጥል የገንዘብ ችግር ላጋጠማችሁም ምስኪን ህፃናት የነጻ ህክምና በመስጠት የእናቶችን ችግር በመፍታት እያደረገ ላለው ቅን ተግባር ክብር አለኝ። ከላይ በገለጽኩላችሁ ትንሽ መጽሐፌ ካካተትኳቸው አባባሎች መካከል ይህችን ጀባ ልበል። የቲክቶክ ቻናል ላይ ነው ያለው። ይኸው እንደምታዩት ከ2.2 ሚሊዮን በላይ ፎሎር ያለበት የቲክቶክ አካውንት ላይ ነውና፣ እስቲ ምን አዲስ ነገር አለ ዛሬ የሚለውን ነገር እናያለን። የተነገራት ነው አንድ ቀን የተነገራት ነው የምታወራው። ወንድ ልጅ ነው፣ አስጦታ ነው። አጣ ወስለዳለችኝ በስ ብሎኛል። ማርከንዬን እግዚአብሔር ይጠብቃት ያሳድጋት። አመሰግናለሁ። ሰላም ሰላም፣ ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን፣ ዛሬ ለእናንተ በአዲስ ቪዲዮ መተናል። ብዙ ሰዎች ዶክተር አብይ ዶክተር አብይ እያላችሁ ነው። ዛሬ ዶክተር አብይ ቪዲዮችን ሪቪው እናደርጋለን። ጉሶ ውስጥ ጠይቃችሁኛል። ምን ነው ጠፋ ጠፋ እየተባለ ዶክተር አብይ ዶክተር አብይ በኮመንት ሆነ በቪዲዮዎች ኮመንት እና በተለያዩ በውስጥ መስመርም ዶክተር አብይን እያሉኝ ነው። እስኪ ምን አዲስ ነገር አለ የሚሉትን ነገሮች እኔም ቪዲዮ እያየሁ ነው። አሁን እንደ አጋጣሚ ሆኜ እንደምታዩት ዶክተር አብይ ቲክቶክ ሻናል ላይ ነው ያለሁት። እንደምታዩት ከ2.2 ሚሊዮን በላይ ፎሎወር ያለበት ቲክቶክ አካውንት ላይ ነውና፣ እስቲ ምን አዲስ ነገር አለ ዛሬ የሚለውን ነገር እናያለን። እስከ ፕሮግራማችን ፍጻሜ አብራችሁን። ዛሬ አንድ ሶስት ቪዲዮችን እናያለን። እዛ ቪዲዮ ላይ ደግሞ አንዳንድ ምልክታዎችን የምናየው ይሆናል። እስቲ አሁን ቀጥታ ወደ ቪዲዮ እንደምታዩት ያው እሱ ቻናል ላይ ያሉት የስክሮል ማድረግም የእሱ ቻናል ከዚህ ውስጥ ደግሞ ቆንጆ ብምላቸውን አስተማሪ የሆነችውን ቪዲዮችን ለእናንተ ማስተላለፋቸው ይሆናል አሁን አንድ ቪዲዮ አለ ያየሁትን ቪዲዮ ነው እና ማሳያችሁ። ያው ከህፃናት ጋር ያለውን ግንኙነት ሁላችሁም ታውቃላችሁ። አሁን ማሳያችሁ ቪዲዮ ደግሞ ህፃናት ሰርጀሪ ከተሰሩ በኋላ እሱን ያመሰገኑበት ቪዲዮ አለ። ከአንድ አባት የተላከ ቪዲዮ አለ። ህፃናት ስጦታ የሰጡ ያለ ሰርፕራይዝ የሆነ ቪዲዮዎች ነው ለእናንተ ማሳያችሁ። አሁን ወደ ቪዲዮ እንገባለን።

ቃል የለኝ ታውቃላችሁ። ለሱ ያለኝ ቃል ሁላችሁ የምታውቁትን በጣም ሞድ ዶክተር ነው እና እስቲ አንድ ቪዲዮ ደግሞ ደጋብዛችሁ ዛሬ ሙሉ ደግሞ ቪዲዮቹ በጣም እኮ ነው የሚታየው እግዚአብሔር ሳኖኒ ስጦታ ይዛ ደብቃ በዚህ ደግሞ ተኝቶ ነው ዩትስ ዳብቃዋለች ቪዲዮ እንትኑን ስጦታውን፣ የኔ እናት ወንድ ልጅ ነው እንደ ወንድ ልጅ ነው። ስጦታውን አወጣ የኔ አባት እኔ ሁሌ ምንረበስ ነው ሁላችሁም ጥያቄዎች፣ ዶክተር አብይ ዶክተር አብይ ስትሉኝ፣ ዛሬ ምን ይዘል? ከዚህ በኋላማ ሁሌ ቢያንስ በሳምንት አንድ ቪዲዮ ጭንላችኋል። ኧረ አትንካ፣ አትንካ ራሴ ነኝ እንጂ አይደለም። ምን ይሁን እኔ ራሴ ለማየት ነው፣ እንደሱ ለማየት ነው የጓጓሁት የእኔ አንፋት እዚህ

እኔ ራሱ አፈዘዘኝ። እግዚአብሔር እኮ እየበሉ ነው። በጣም ነው የሚገርም። እንዲህ አይነት የህፃናት ፍቅር እንዲህ አይነት የልጅ ፍቅር ማግኘት ማለት ትልቅ ነገር ህጻናት ዶክተሮችን ይፈራሉ። እንደምታየው ታያቸው፣ ታያችሁ ከዶክተሩ ጋር ሲሰርጀሪ ከሚሰራ መረፊ ከሚወደው ዶክተር ጋር ያለው ግንኙነት አሁን የሚገርመው እግዚአብሔር እኔ እንደምታውቁት ብዙ ቪዲዮዎች አሉ፣ እዚህ ስክሮል የምታዩት ቪዲዮዎች ነውና እኔ በጣም ማደንቀውና በጣም ሞዶ ዶክተር እንደሆነ ታውቃላችሁ ሁላችሁም። እና እኔ ሁሌም ለኔ ባይዜ ዶክተር አብይ አዲስ ነውና ሁሌም የሚያደርጋቸው ነገሮች፣ ሁሌም የሚሰራቸው ነገሮች ለኔ በጣም አዲስ ነው። እንደምታዩት በጣም ብዙ ብዙ ቪዲዮዎች አሉ። ብዙ የሆኑ ቪዲዮዎች አሉ። እኔ ከዛው ውስጥ ነው ማራጭ ያው ለናንተ ቪዲዮ እየሰራሁ ያለሁት ግን በዚህ አጋጣሚ ቻናሉ እንደምታዩት 1.2 ሚሊዮን ፎሎወር አለው። 34000 ሰብስክራይበር አለው ማለቴ ላይክ አለው። ይሄን ቻናል ሁላችሁ እየገባችሁ የዶክተር አብይን ይሄን ቻናል እየገባችሁ ሁላችሁ ፎሎ ፎሎ አድርጉ። የዩቲዩብ ቻናል ደግሞ ሊንክ አለ። ሊንኩን እየነካችሁ ሁላችሁም ዶክተር አብይ ታደሰ ዶክተር አብይ ታደስ የአንገት በላይ ስፔሻሊስት የሚዲያ ዩቲዩብ ቻናል አለ። እሱም እየገባችሁላችሁ ሰብስክራይብ አድርጉ። እስቲ አሁን በመጨረሻ ደግሞ አንድ ቪዲዮ አለ፣ በጣም አንድ አባት የተላከለት ደብዳቤ ነውና ይህን ደብዳቤ አብረን እንከታተል። እዚህ ብዙ ነገር ትማራላችሁ ብዬ አስባለሁ። ወደ ቪዲዮ። ሰላም እንዴት ናችሁ ዶክተር ሲወጣ አስቆ ሁኝና አንድ ደብዳቤ የታሸገ ደብዳቤ ሰጥ። ደብዳቤውን ላሳያችሁ። ለኢሊት ከአንገት በላይ ቀዶ ጥገና አዲስ አበባ፣ ለዶክተር አብይ ምስጋና ይደረስል። እስኪ እኔ ራሱ ለማየት ጓጓ እና ደብዳቤው እስኪ ምን ይላል የሚለውን ነገር ላ ምናልባት ውስጥ ላይ ያለው ኮንተንት ቀጥታ የሳቸው ነው እና ሳነብ ከኔ የሆነ እንደም ሲያቸው የሳቸው ነው። ልቤን በጣም ሞቅ ስላደረገኝ በጣም ጉልበት ስለሰጠኝ ስላበረታታኝ ነው። ይህ ቪዲዮ እስከ መጨረሻው ብታዩኝ በጣም ደስ ይለኛል። እስኪ ቀጥታ በጣም በበላችሁ መስከረም 10 2018 ዓ ም ይላል ኢሊት ባለስኬት ይልና እንደ ድላችን ሆኖ ጀግናን በማንቋሰስ ሰነፍን በማወደስ እንቆችን በማናናቅ የሚሰሩትን አኩሪ ተግባር በመደበቅ ንበላችሁ ሰሞትሽ ጥበብ ፈጠራቸውን በመንጠቅ በማናናቅ በማሸማቀቅ ያሳለፍነው ዘመን ሊያሳምመን ሲያሳምመን ኖሯል። ልጅ በድሉ ይደግ እያል ትንሽ ጥፋት በፈጸመ ቁጥር ከመምከር ይልቅ ምግብ እንዳይበላ በመከልከል በርበሬ በማጠን በዱላ በመነረት ማባረር ከቤት በነዳጅ ላይ እሳት መጨመር ቃጠሎውን ከማባባስ ባለፈ ውጤቱ የከፋ ነው። ለዚህም እኮ ነው በር ተዘግቶበት ያደገ ልጅ ሰው ሳይፈርጣች አልማጭ ሲኖርም የማይመች ሁል ጊዜም በጥፋጭ ሊሆን ሲሆን ሊሆን ስለሚችል ለህፃናት ፍቅር፣ ክብር ልንሰጣቸው ይገባል። አለበለዚያ ዱላ ለምኔ ይሻላል ምናኔ እያሉ ወደማያውቁት ሀገር አስኮለ ለውላችም ለሀገር መከራን ያመጣል። እንዲህ አሁን አሁን እንግዲህ አሁን አሁን ለጊዜና ለሰው ምስጋና የደረሳቸውና ለህፃናት መብት ታሟጋጅ ተቆርቋሪ፣ ነፃነታቸውን አስከባሪ፣ ሆነትን መስካሪ፣ ታሪክ ሰሪ የሆኑ ጀግኖች አልፎ አልፎ ስለተፈጠሩልን ፈጣሪ ማስገንልን ኢሊት ያንገት በላይ ቀዶ ህክምና ዛሬ ስሙ ገናና ባለዝና ያደረገው ዶክተር አብይ ፈጣሪ ህፃናት ልጆቼን ታደግልኝ ብሎ የላከው ነቢይ ይላል። እሺ እውነት ነው። የምር ነብይ ነው። የምር እንደምታውቁት፣ በቃ እኔ ምን ብዬ ልንገራችሁ፣ ሁሌም ነርቨስ ነው የሚያደርገኝ ሳለ እሱ ሰማ በጣም ወዶ ዶክተር ነው እና እውነት ለህፃናት ብቻ ስምን ላይ ለኢትዮጵያ የተላከ ምርጥ የቁልፍ ሰው ነው። እናይ የህፃናት ሲሳይ እዚህን በቅን አገልጋይ፣ ቅንና አስተዋይ ባለሽጋጽ ሰዎቹ የእንግዳ አቀባበል የሚያረጋ የሚያስመካ ነው። ዶክተር ለህፃናት የሚታትር የተባለለት ዶክተር አብይ ህክምና ከመስጠቱ በፊት ህፃናትን እያቀፈ እያስተሳገ የምታዩት ነገር ነው። ህፃናት ጋር ያለውን ግንኙነት ከህፃናት ጋር የሚያደርገውን ህብረት ሁላችንም የምናየው እያሳሳቃቸው፣ እያዝናናቸው የተለያዩ ነገሮችን እያደረገ ፍቅር እየሰጠ ነው ሰርጀሪ የሚሰራ እንዲህ አይነት ዶክተር ነው። ሪያሊቲውን ነው ሰውየ ጻፉ ጭንቀታቸውን እያረሳሳ የሚያክም ባለሽጋ ስም የህፃናትን ህይወት የሚያለመልም የተዘጋን አፍንጫ አጽድቶ ለበሽታ በሽታን አጽድቶ ከመታፈን አውጥቶ በእያንዳንዷ ቀን ብስራት የሚያሰማ ህርምራዩን እያሳካ እንደ መስከረም አደይ አበባ እየፈካ በሙሉ ልጆቼ ከመታፈን ውጡ፣ ነፃነታችሁን አረጋግቶ እውነት ነው በሉ ውጡ ልጆቼ። በቃ በግልጽ አማርኛ ተናግሯል። በቃ ህፃናቶችን አውጥቷል ከመታፈል ከተለያዩ በሽታዎች አውጥቷል። ከእግዚአብሔር በታች ከፈጣሪ በታች ከአላ በታች በቃ ለህፃናት መድኃኒትና የቁልፍ ሰው ሆኗል። በቃ የመፍትሄ ሰው ሆኗል ማለት ነው። ለኔ ንጹህ አየር አሽትቶ በማለት ዝና የተቸረለት የገንዘብ ችግር ላጋጠማቸው ህፃናት እሱ ያዙልኝ ልጅ ልጅ ማርካ ዘላለም በወርሃ መስከረም የበረከቱ ተቋዳሽ እና የመስከረም ናዴ ከዝነኛ ዶክተር አብይ ጋር ማጣጣሟ እድለኛ ያደርጋታል። እኔም እንደ አቅሜ ይቺ ልጅ ቅዳሜ ወዲያው በስልክ መስራቷን ስታሰማኝ ወዲያው ለዚህ ታታሪ ድልን አብሳሪ ዶክተር ይች ምስጋና አቀርብለታለሁ። እንደገና በቀጣይ ጊዜ እንደገና በቀጣይ ጊዜ አሻሽዬ በማሳተማት የእኔ አባባሎች ለልጆች ለወላጆች የተሰኘችዋን ትንሿን መጽሐፌን ስፖንሰር አግኝቼ ሳሳትማት ስለ ኢሊት አስተዋጽኦ በትንሹ ለማካተት እሞክራለሁ። ይህም ካልተቻለም የህክምና ክፍሉ እያከናወነ ያላቸውን ሰናይ ተግባር ከባለሙያዎቹ ተጨማሪ መረጃ በማግኘት ማግኘት ከቻልኩ በራሪ ወረቀት በመጽሔት ወጥቶ በማስቀመጥ መቀስቀሻነት የሚያገለግል ስራዬን ለመስጠት ፈቃደኛ መሆኔን እየገለሱ ለዚህ ምላሻችሁን እጠብቃለሁ። ኢሊት እየሰራ ያለው ኢሊት እየሰራ ቀንና ሌሊት የህፃናት ጉሮሮ አፍንጫ በማጽዳት የህፃናትን ህይወት የሚያስቀጥል የገንዘብ ችግር ላጋጠማቸው ምስኪን ህፃናት የነፃ ህክምና በመስጠት የእናቶችን ችግር በመፍታት እያደረገ ላለው ቅን ተግባር ክብር አለኝ። ከላይ በገለጽኩላቸው ትንሿ መጽሐፌ ካካተትኳቸው አባባሎች መካከል ይችን ጀባ ልበል። ህፃናትን በመፍጠር ካደጉ በእውቀት ከተመነደጉ ያልታደለ ወንፊት

ዜሮ ዘጠኝ ይልና ስልካቸውን አስቀምጠው አዲስ አበባ ካሊቲ ይላል። በስመ አብ በጣም አመሰግናለሁ የኔ አባት እግዚአብሔር ባሉበት ጤናዎትን ይጠብቅልዎት እድሜዎትን ከዚህም በላይ ይጨምርልዎት። በጣም በጣም ነው የማመሰግነው። እግዚአብሔር ክብር ስተወትብለና ምንም አለም ልጆትም ደግሞ ስለዳነችልኝ ደስ ብሎኛል። ማርከንየን እግዚአብሔር ይጠብቃት ያሳልጋት። አመሰግናለሁ። የምር በጣም ምስጋና የሚገባው ዶክተር ነው። ወደ ቤተሰቦቻችን አሁን ምን ብላችሁ ይህን የቲክቶክ አካውንት የዶክተር አብይን ሁላችሁም እየገባችሁ ይኸው እንደምታዩት ሁላችሁም የማይታይ ከሆነን ያስቀምጥላቸዋል። እንደምታዩ እየገባችሁ ሁላችሁም ፎሎ አድርጉ። የዩቲውብ ቻናሉ አለ እዚህ ጋር እየገባሁም ላሳያችሁ። ኢንተርኔት አክቲቭ ከሆነ እየገባሁ አሳያችኋለሁ። የዩቲውብ ቻናሉንም ሁላችሁም እየገባችሁ ዶክተር አብይን አግዙ። በጣም ይገባዋል። አሁን እንዳልኳችሁ ኢሊት የአንገት በላይ ቀዶ ህክምና ማዕከል ዶክተር አብይ የሚል የዩቲብ ቻናል አለ። እሱም ይኸው ይህን የዩቲብ ቻናል ሁላችሁም እየገባችሁ ሁላችሁም እየገባችሁ ሰብስክራይብ አድርጉ፣ ኮመንት ጻፉ፣ ለብዙ ሰው እንዲደርስ አድርጉ፣ ሼር አድርጉ። ሁሉም ቆንጆ ቆንጆ ነገር እዚህ ዩቲብ ቻናል ላይ ይከናወናል። እኔም ያው መጀመሪያም ሰብስክራይብ አድርጌያለሁ። ያው አንዴ ጋር አካውንት ስለ የሚል ሰብስክራይብ አድርጉ። 36 ሺህ ኃይል ሰብስክራይብ አለ። ሁላችንም በተቻለን መጠን 50 ሺ እናስገባው። ሁላችንም ሰብስክራይብ አድርጉ። ቅድም እንዳልኳችሁ ደግሞ የቲክቶክ ቻናሉም እኛውንም የቲክቶክ ቻናልም ፎሎ አድርጉ። በዚህም ቢያንስ ምንም ነገር ማድረግ ባንችልም በዚህ ሰፖርት እናድርግ። ውድ ቤተሰቦቻችን ስለተከታተላችሁን አመሰግናለሁ። የዶክተር አብይ ቪዲዮ ከእናንተ ጋር ሆነን እናያለን። በቅርቡ አዳዲስ ነገሮችንም ማሳያችሁነ ሁሉ ቤተሰቦቻችን የቻናል ለብሶ ስነ ላይ ሼር፣ ሰብስክራይብ በማድረግ አጋርነት ሁሌም እንደምና ኢትዮጵያን ፈጣሪ ይጠብቅልን። መልካም ጊዜ፣ መልካም ቆይታ።